ሰላም ጤና ይስጥልኝ። የእለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጀዋር መሀመድ ለኢሳያስ አፈወርቂ ንግግር መልስ ሰጠ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ትላንት ያደረጉት ንግግር ትርጉም ማዳመጡን በመግለጽ የጀዋር መሀመድ በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋለሁ ብሏል። ሲያስረዳም ፕሬዚዳንት ኢሳያስ የቀድሞ የጦር አጋራቸው አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞ ማሪዎት አለም የሚያራምድ በማለት ከሰዋል። ካለ በኋላ በዚህ ንግግር ደስተኛ ለመሆኑ አስታውቋል። ኦሮሞማ የፖለቲካ ሪዮት አለም አይደለም ያለው ጀዋር ይህ የኦሮሞ ማንነትን ወይም በአለም መገለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይ ኩኩዩ እንደማለት እንደ ማለት መሆኑን ገልጿል። ቢሆንም የፕሬዚዳንት ኢሳያስ ከሰባት አመት በኋላ አብይን የኦሮሞ ሴት እንደማይወክል በማመናቸው ደስተኛ መሆኑን አስታውቋል። ከአስር አመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲካ መሪ ጨምሮ የኦሮሞ ምሁራን የተከበሩ የሀገር ሽማግሌዎች ለዲሞክራሲ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዲያደርጋቸው አስረድቷል። በኤርትራና በኢትዮጵያ መካከል የተፈጠረውን የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለት ሀገራት መካከል መደገም እንደሌለበት አሳስቧል። የፕሬዚዳንት ኢሳያስ የትላንቱ ንግግር በሁለት ጦርነት ከመምጣቱ በሁለቱ ሀገራት መካከል ያለውን ውጥረት መካረሩን እንዲያሳይ ጠቁሙ። በአፍሪካ ቀንድ ሌላው አውዳሚ ጦርነት ከማምጣቱ በፊት የሚከተላቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸውም ብሎ ትግራይ ክልል ለብሔራዊ ባንክ ወርቅ በማቅረብ ቀዳሚ እንደሆነች ተገለጸ። ኢትዮጵያ በበጀት አመቱ አስር ወራት ውስጥ ከወርቅ ሁለት ነጥብ አምሳ ሰባት ቢሊዮን ዶላር ገቢ አግኝታለች። በአጠቃላይ 29 ነጥብ 396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቧል። እንደ የማዕደን ሚኒስቴር ገለጻ ከክልሎች ለብሔራዊ ባንክ የቀረበው የወርቅ መጠን ትግራይ 12210 ኪሎ ግራም፣ ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም፣ ቤኒሻንጉል ጉምዝ 3689 ኪሎ ግራም። በሌሎች ማዕድናት አመርቂ የሆነ ውጤት እየተመዘገበ እንደሚገኝ የማዕድን ሚኒስትር ዴኤታ አቶ ሚኒስትር አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ ተናግረዋል። ወደ ውጭ ዜና እንገባለን። ለሶማሊያ ወታደር ያዋጡ ሀገራት ዘጠና ሶስት ነጥብ ስምንት ሚሊዮን ዶላር እዳ እንዲከፈላቸው ጥያቄ ያቀረቡ። ሂራን ኒውስ እንደ ዘገበው እነዚህ ሀገራት ለደሞዝና ለሌሎች ጉዳዮች ያወጡት ዘጠና ሶስት ነጥብ ስምንት ሚሊዮን ዶላር እስካሁን ሊከፈላቸው ባለመቻኑ ጥያቄ አንስተዋል። አዲሱ የሰላም አዲሱ የሶማሊያ ሰላም አስከባሪ ኃይል ኤዩሶም ሙሉ በሙሉ የሰላም አስከባሪ ሂደት ባልተረከበበት በዚህ ወቅት ይህን ያህል እዳ መከማቸቱ የሶማሌ ቀጣይ ደህንነት አደጋ ላይ እንደሚጥለውም አሳስቧል። እንደ ዘገባ ይህ እዳ የተከማቸው እንደ ኤሮፓያን አቆጣጠር እስከ 2022 እስከ 2024 ባለው ጊዜ ውስጥ በሶማሊያ ለተሰማሩ ሰላም አስከባሪ ኃይሎች የወጣ የደሙዚ አስተዳደር ወጪ ሲሆን ይህም በአገራት ተከፋፍሎት አስቀምጦታል። ኡጋንዳ 34.5 ሚሊዮን ዶላር፣ ኬንያ 15.7 ሚሊዮን ዶላር፣ ኢትዮጵያ 17.2 ሚሊዮን ዶላር፣ ብሩንዲ 18.1 ሚሊዮን ዶላር፣ ጅቡቲ 8.3 ሚሊዮን ዶላር ያህል ያልተከፈላቸው መሆኑን የጠቀሰው ዘገባው ይህን ጉዳይ በሰላም አስከባሪ ኃይሎች እንቅስቃሴ ላይ ተጽዕኖ እያሳደረ መሆኑን አስረድቷል። በሚቀጥሉት ሳምንታት በኳታር ዋና ከተማ ድዋ በሚከናወነው የሶማሊያ ሁኔታ በሚመለከት ጉባኤ ላይ ይህ ጉዳይ ተነስቶ ውይይት እንደሚደረግበት ተገልጿል። የአሜሪካ መንግስት ለሶማሊያ ሰላም አስከባሪ ኃይል የሚሰጠውን የገንዘብ ድጋፍ ለማቆም መወሰኑ ይታወቃል። የሶማሌ ላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር ወደ ዋሽንግተን አመርደው ሚኒስትር ወደ አሜሪካ ያመሩት ሀገራቸው ከአሜሪካ ያጋላት አጋርነት ለማጠናከር መሆኑን ገልጸዋል። ሚኒስተሩ እንደ ቴክ ክሩዝ እና የሶማሌ ላንድ የሀገራቱ እውቅና ከሚደገፉ ሴናተሮች ጋር የመከሩ ሲሆን ሚኒስተሩ የሶማሌ ላንድ ሰላምና ዲሞክራሲ ከአሜሪካ እሴቶች ጋር የሚሄዱ ናቸው ብለዋል። የሶማሌ ላንዱ ፕሬዚዳንት ከሳምንታት በፊት ሀገሪቷ የነጻነት ቀናቸውን ስታከበር ለተለያዩ ሀገራት ይፋ እውቅና ጥያቄ ማስገባታቸው መናገራቸው ሲታወስ አሜሪካ ዋነኛ ናት። ዶናልድ ትራምፕ ቭላድሚር ፑቲንን እብድ ሲል ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አቻቸው ቭላድሚር ፑቲንን እብድ ሲሉ ዘለፉ። ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምን ነካው? ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲን ፍጹም እብድ በማለት ወርፏቸዋል። የዩክሬን ፕሬዝዳንት ቮሎዲሚርስኪ ዜሌንስኪ ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካን ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባቸውም አሳስቦታል። የወንጀል ድርጊት ተፈጽሟል። ኪም ጆንግ ኡን ሰሜን ኮሪያ ባለፈው ሳምንት በሙከራ ላይ የነበረውን የጦር መርከብ መፈንዳቱን ተከትሎ ሶስት ከፍተኛ ባለስልጣናትን አሰረች። የሀገሪቱ ማዕከላዊ ወታደር ኮሚሽን እንዳስታወቀው ተጨማሪ ጉዳት ሳይደርስ አደገውን እየተከላከለ ነው። የፒዮንግያንግ ባለስልጣናት ሶስት ሰዎችን በቁጥጥር ስር ካደረጉ በኋላ ተጨማሪ ምርመራ እያደረጉ መሆናቸውን ይፋ አድርጓል። ባለስልጣናቱ ያደገው መንስኤ በአይነገሩም ሶስቱም ባለስልጣናት ተጠያቂ አድርገዋል ተብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን በሰጡት መግለጫ ክስተቱ የወንጀል ድርጊቱ ክሪሚናል አክት ፍጹም ግድ የለሽ የታየበትና ኃላፊነት የጎደለው ነው ሲሉ ተችተዋል።